ወይኔ ጉዴ፣ እቺ ተረገመች ወጥታለች። እንዴት ነው አለሁ። ለምንድን ነበር የፈለገኝ? ለአንዳንድ ጥያቄዎች እሺ ትጠይቅኝ። ተቀምጪ። ማጠፈው ምንም ጊዜ የለኝ። ተረጋጋ ባክ። እንዳደገኛ አደረጋ አለ። ማወቅ የምፈልገው ነገር አለ። ከቶሚ ጋ በጣም ትቀራረባላችሁ፣ ስራም አብራችሁ ትሰራላችሁ፣ ግን ደግሞ የቀብሩ ቀን አልተገኛኝ። ለምን? ቆይ አንተ ማን ስለሆንክ ነው ይህን ጥያቄ ደፍረም ትጠይቅኝ? እዚህ ድረስ አክብሬ ስለመጣው ብቻ ልታመሰግነኝ ይገባል። መለፍለፉን አቁምና፣ ስሙ ለኦራንጅ ላዳምጣ መጣሁ። ስለ አንተ በደንብ ሳጣራ ነበር። እንዲያውም ቶም ያረፈ ቀን ተገናኝታችሁ እንደነበር ነው መረጃው የደረሰኝ። ምን ባይሞት ኖሮ ዛሬ የምንገናኝ ነበር። ታዲያ ምኑ ይገርማል? እንደ መርማሪ ፖሊሲ ያደርጋል። በስርዓት መልስልኝ። እንደ ዛሬም ስርዓት ኖሮኝ አያውቅም። ሲጀመር ለምን አላማ ነው ያገኘኸኝ? ቆይ ቶማስን ገሎታል ብለህ አስበህ ነው? ብገለውስ ደግሞ ምን ልታመጣ ነው? ይሄ የምትወደው ምናምን አታስመስል። በጣም እንደምጠለው አውቃለሁ። እየሸፋፈንክ ነው። ብዙ ወዳጆች አሉት እኮ። ሲጀመር ከሁሉም እኔን ለምን መረጥከን? ምክንያቱም ስለአንተ በደንብ አጣርቼ ነው የመጣሁት። ሄሎ ማ ወይ ቤሉል፣ እንዴት ነህ? አለሁ ደህና ነኝ። የት ሆነሽ ነው? ፈልጌሽ ነበር። ውይ ሳልነግረህ ስራ ቦታ ከሄድኩ እኮ ኮትንሽ ቆየሁ። እዛ ሂጅ ነው የምነፈለክኝ? አዎ ግን ስራ ቦታ መጥቼ አጣሁሽ። ምን? አይ እኔ ስራ ቦታ እኮ አይደለም ያለሁት የአባትህ ስራ ቦታ ሆኜ ነው። ምን አለች? መሄድ አለብኝ። ወዴት? ወዳለችበት እረፍ እንጂ እንደዚህ ማድረግ የለብኝ። ለምንድን ነው ማድረግ የለብኝ? ስመለስ እደውልልሻለሁ። ሲነገር አይሰማለችም። እንዴት ነው ከኔ ልቅ እሷ ምርጫ ሆነችው? ቆይ እንዴት ባስረዳ ነው እሷ እንደማቶ ነው የምትረዳው እረ፣ ተረጋጋ ወንድሜ። ወንድሜ አስበለኝ? እኔ ወንድምህ አይደለሁም። ያስጠላ በጣም የምጠላ ገደል ግባ። በጣም ትጠፈኛለሽ። ሻሻ እረፍ፣ አትጨማለቃዱ። ናተነስና ወደ ክፍል ይግባ። ማን አንተ? ለእኔ ስለ ስራ ልታስተምረኝ ዋው! ሲገርም፣ ይቀጥ አስመሰልሽ፣ አስመሰልሽ እህቴ ምን ሆኖ ነው የምታቅም ነገር አለ አላውቅም እባክህ አንቺ ደግሞ ምን ሆንሽ አዱ ምን አጋጥሙት ነው ለምንድን ነው እንደዚህ እየሆነ ያለው አሁን ከሄድኩ ደግሞ ጥሩ አይደለም ምን ይሻላል ቴምር ፕሮፐርቲዎች ነን። ከአስር በላይ ሳይቶችን በተለያዩ የአዲስ አበባ ክፍሎች ልዩ በሆነ ጥራትና የግንባታ ፍጥነት አስረክበን ታማኝነታችንን በተግባር ማስመስከር ችለናል። በአሁኑ ሰዓት ደግሞ ቤት ለመግዛት ዝግጅት ላይ ላላችሁ ታላቅ የምስራች በሳርቤት ቫቲካን ኤምባሲ፣ እና በአዋሪ አደባባይ አዲስ ለሽያጭ ያወጣናቸው ሳይቶቻችን ላይ ታላቅ የ35 ርት ቅናሽ ይዘንሎት መተናል። ከባለ አንድ እስከ ባለ ሶስት መኝታ በልዩ ዲዛይን እና ተመጣጣኝ ካሬ ለሽያጭ ይዘንሎት መተናል። ባለ ሁለት መኝታ ቤት በ80 ካሬ 5700000 ጠቅላላ ክፍያ፣ ባለ ሶስት መኝታ ቤት 139 ካሬ 9900000 ጠቅላላ ክፍያ። እንዲሁም በቃሊቲ ገላን የሱቅ ፕሮጀክት በ500000 ቅድመ ክፍያ ብቻ የሱቅ ባለቤት እንዲሆኑም ተጋብዘዋል። በ0957 0302 ፈጥነው ይደውሉልን። ቴምር ፕሮፐርቲስ። እህትቴ፣ እንዴት አደርሽ? ደህና ነኝ። ምነው በጧት ተነሳሽ? አተኝም እንዴ? አይ፣ አንቺን በስራ ላግዝሽ ብዬ ነው። አይ፣ እንደዛም አይሆንም፣ አንቺ አሞሻል፣ ባያርፈሽ ቁጭ በይ። አሁን እኮ ደህና ነኝ፣ ብዙም የሚመም ስሜት የለውም። ቢሆንም ለስራው ነው ያለው፣ አንቺ አትጨነቂ። እንዴት አደራችሁ? ደህና ነን። እንዴት ነ? ማታ በተፈጠረው ነገር እባካችሁ በእናቴ ስም ይቅርታ እጠይቃለሁ። ምንም ቢፈጠር እናንተ እንደማታደርጉ ታውቅ ነበር። አይ፣ ችግር የለውም፣ ይቅርታ መጠየቅ አይጠበቅብንም። እንደዚህ አይነት ነገር ያጋጥሟል። ወዴት ነው ልትወጣ ነው እንዴ አዎ እሷ ማግኘት አለብኝ እንዴ ቁርስ ሳት በላ ውጭ እበላለሁ ብዬ ነው እኔም ደግሞ የማናገር ነገር ነበር አረ እሺ በቃ አናግሬሽ እወጣለሁ ኑኑ ተሻለሽ ደህና ነኝ ቤሉል መጣሁ በቃ ጠብቀኝ ልታናግረኛል ነበር እኮ ለዛ ነው መጣሁ ያልኩህ እሺ ኑኑ ማታ በተፈጠረው ነገር ከፋሽ እንዴ? አይ፣ በጭራሽ። ያው ደብሩኛል፣ ግን ብዙም አልከፋኝም። እኔን ታምኛለሽ አይደል? አዎ፣ አምናለሁ። ሁሉም ነገር ይስተካከላልሽ። እኔ ያስተካክሉ አሉ። እንዴት? አልገባኝም። ይቅርታቴ ለብቻችን ትታይናለሽ። እሺ ቤሉል እኔን እንደ እህትህ እንደምትወደኝና እንደምታከብረኝ አውቃለሁ። ስለዚህ ማታ ስለተፈጠረው ነገር ማወቅ አለብህ። ማታ የተፈጠረው ነገር እኔም እኮ ነበርኩ። ይኸውልህ ቤሉል፣ እትዬ አንተና ቲድ አብራችሁ ስትሆኑ ደስ አይላት። ለምንድን ነው ደስ አይላት ደግሞ? ይህን ከእኛ ጋር ምን አገናኘን? ያገናኛታል ምክንያቱም አዲሷ ልጅ እጮኛ ናት። ስለዚህ ከሌላ ሴት ጋር መሆኑ ደስ አይላትም። መሲ ተረጋጊ። አዲሷ ልጅ ምን ይማረለች ኑኑስ ምንህ ናት? አየህ፣ ምንህ እንደሆነች እንኳን አታውቅም። እባክህ እህቴ አደጋ ላይ እንድትወርቅብኝ አልፈልግም። ስለዚህ ከሱ አራቅ። ይህንን የምነግርህ እንደምትሳማኝ ስለማወቅ ነው። መሲ፣ እንደዚህ ማለት ትርጉም የለው። እህትሽን የምርቅበት አሳማኝ ምክንያት ቢኖር አደርገው ነበር፣ ግን የለም። ቤሉል ድርቅ አትበል፣ አደጋ ላይ ትጥላታለህ። ይህንን ከሆነ ልታወሪኝ ያስቀመጥሽኝ ሽኝ መሄድ አለብኝ። ታስረፈች እንካሂንን ሸፍነ ያዘው ምንድን ነው ቤሉል? ጌጡን ከዚህ ቤት የሆነ ሰው ኑኑ ቦርሳ አስከቶት ነበር። ምን? እንዴት ሆኖ? ቆይ፣ እዚህ ቤት ምንድን ነው እየተፈጠረ ያለው? ማን ነው ይሄን ያደርገው? ለዚህ ነው ካቴ ራቅ የምልህ፣ አደጋ ላይ ትጥላት አለ። ተረጋጊ፣ እሺ መሲ። እኔ ምን እንደተፈጠረ ነገሮችን አጣራለሁ። እሷ ምንም አትሆንም። እንዴት አደራችሁ? ልጆች እንዴት አደርሽ? እግዚአብሔር ይመስገን። ስጠብቅሽ ነበር። ይኸው መጣሁ። ወዴ ለእንሂድ ነው? እሱን እንሂድና እናያለን። እሺ እንግዲህ ወይ መጣን። መስዬ አለሁ ለምንድን ነበር የፈለገኝ ለአንዳንድ ጥያቄዎች እሺ ጠይቀኝ ተቀምጪ የማጠፈው ምንም ጊዜ የለኝ ተረጋጋ እባክህ እንዳደገኛ አረጋን ማወቅ የምፈልገው ነገር አለ ከቶሚ ጋር በጣም ትቀራረባላችሁ ስራም አብራችሁ ትሰራላችሁ ግን ደግሞ የቀብሩ ቀን አልተገኘም ለምን ቆይ አንተ ማን ስለሆንክ ነው ይሄን ጥያቄ ደፍረም ትጠይቅኝ እዚህ ድረስ አክብሬ ስለመጣሁ ብቻ ልታመሰግነኝ ይገባል። መለፍለፉን አቁም። እናስብ ለኦራንጅ ላዳምጣ አልመጣሁም። ስለ አንተ በደንብ ሳጣራ ነበር። እንዲያውም ቶም ያረፈ ቀን ተገናኝታችሁ እንደነበር ነው መረጃው የደረሰ። ምን ባይሞት ኖሮ ዛሬ የምንገናኝ ነበረ? ታዲያ መኑ ይገርማል። እንደ መርማሪ ፖሊሲ ያደረጋለን። በስርዓት መልስልኝ እንደ ዛሬም ስርዓት ኖሮኝ አያውቅም። ሲጀመር ለምን አላማ ነው ያገኘኝ? ቆይ ቶማስን ገሎታል ብለህ አስበህ ነው? ብገለውስ ደግሞ ምን ልታመጣ ነው? ይሄ የምትወደው ምናምን አታስመስል። በጣም እንደምጠለው አውቃለሁ። እሺ እየሸፋፈንክ ነው። ብዙ ወዳጆች አሉት እኮ። ሲጀመር ከሁሉም እኔን ለምን መረጥከ? ምክንያቱም ስለአንተ በደንብ አጣርቼ ነው የመጣሁት። እሱ እንዳስቀጠረ ሁሉ ሰምቻለሁ። ግን ደግሞ ቀብሩም ላይ አልተገኘህም። ታዲያ ያስጠይቅም። ብገኝም ባልገኝም የራሴ ምክንያት አለኝ። ሲጀመር እንደዚህ አይነት ረስ ላይ የማወራበት ጊዜ የለኝም። አሁን መሄድ አለብኝ። ቁጭ በል፣ አልጨረስኩም። የጠራሁህ ክን ኔ የጠራሁበትን ምክንያት ደግሞ ገና ውርች አልጨረስኩም። እኔ ከአንተ ጋር ምንም ችግር የለብኝም። የጠራሁህ አብረን እንድንሰራ ነው። ከመርማሪ ፖሊስ ባንድ ወደ ቢዝነስ አጋርነት አይከብድም። አንተ የምቀለድበት ጊዜ ተርፏል። እባክህ ምንድን ነው የሚያስሮጥ? ቆይ አላማህ ምንድን ነው በግልጽ ንገረኝ። እሱን ስንስማማ የምነግር ይሆናል። እኔ ደግሞ ከመስማማቴ በፊት ስለ ነገሩ በግልጽ ማወቅ አለብን። ያለበለዚያ አልችልም። እንድታስብበት ጊዜ ሰጥቻል። በድጋሚ ይደውላል። ሌላ እኔ ጠርቼ እኔን አስቀምጠ መነሳት አትችልም። ቀጣይ ስንገናኝ ትምህርት እንዲሆን

እንዴት ነህ? ደህና ነኝ። ዛሬ ፍሪ ነኝ። አድራሻ ልክልሻለሁ፣ ቶሎ ብለሽ ነኝ። እንዴ፣ ደህና ነሽ አላለኝም። ደግሞ ጆሮዬ ላይ ስልኩን ዘጋው። እሺ፣ በጣም ጥሩ አንተ የማትረባት፣ ስንገናኝ ምን እንደማደርግ አሳያለሁ። ይቅርታት ማታ ማምሸቴ ሳይቀር ሰክረህ በጠበጥኳቸው። አዎ በጣም ተገርሜ ነበር፣ ከአንተ ይህን አልጠበቅም። ይሄ እኮ በጣም የተከበረ ቤት ነው። ይቅርታ፣ በቃ ከዚህ በኋላ እዚህ ስለማልኖር እንደዚህ አይነት ነገር አይፈጠርም። እንዴ ምን ማለት ነው? ከዚህ ስለማልኖር ማለት? አዶኒ፣ በቃ ወደ ቤቴ ለመመለስ አስቤያለሁ። ለምን ሲባል ቶሚ ከሌለ እኛን አትፈልገንም ማለት ነው? ቆይ እንዴት በዚህ ጊዜ ትዛ እንሄዳለ? ቶ አዶኒ፣ የማይሆን ነገር እንዳታደርግ እዚህ የምኖር ከሆነ ነው ማለት ወጥ ይቀጥላል። ስለዚህ ምን ይደልብ። አይሆንም፣ እንደዛ እንዲሆን አልፈቅድም። እሺ፣ አሁን አንድ የሚሄድበት ቦታ ላይ ስመለስ እናውራለን። በዛ ላይ ደግሞ ሂለንንም በደንብ አስጠናት። ቶሎ ወደ ክላስ መመለስ አለባት። እሺ፣ እሺ ኤልሺ ማታ ስለተፈጠረው ነገር በጣም ይቅርታ። ትንሽ ጠጥቼ ስለነበር ነው ያስቀየምኩሽ። አረ ችግር የለውም። የምን ይቅርታ ነው ደሞ? ለምን እንደዛ እንደሆን ካውቃለሁ። ባይሆን ስለመታወክ ስሜት ተሰምቶኝ ይቅርታ። ምንም አይደል። ጉጫላዱ መቼም ተመልሳት ውጣማ። አይ በጣም ደሞ። ወደ ክላስ መመለስ አለብሽ። ማንበብ ጀምሪ። አረ በዚህ ሞራሌ ክላስ አልገባም። መሄድ አልፈልግም። ምን? ማን ነው ደግሞ እልሺ? ታይሺ፣ እኔ ደግሞ ጠንካራ እንድትሆኝ አግዝሻለሁ። ቃን ተምሽ ጠንካራ ነው የምታግዘኝ? በትንሹም ቢሆን እንኳን ታለበት። ምን ይታወቃል ደግሞ። ለእኔ ቤት ነግረኝ ዝም ከምትል ይቀል ነበር እንጂ ታይንጂ። ደግሞ ሌላ ጥፊ ደግሜ። እኔ ስለ እሷ ንገረኝ አላልኩም። እሺ፣ እንደፈልግሽ በቃ። ማረፍ አለብኝ። ብታይ ማታ አልተኝም። በጣም ነው ነበር አዲ ወይ ለምን ነው ታውጣ ብለን አንመጣም ወይ ደግሞ አንድ ላይ እንጠጣ ለትንሽ ጊዜ ቢሆን ሰክሬ ይህን ሁኔታ መሳት ትፈልጋል ሁለተኛ እንደዚህ ስትይ እንዳልሰማሽ እንኳን አይደለም ለመጠጣት በአይንሽ እንኳን እንድታየው አልፈቅድልሽም በጣም ና የምትጠነቀቅልኝ መማል ነው ደሞ እሱ እንደምትወደኝ እኮ አውቃለሁ እኔ ግን የማይገባኝ ቆይ ለምን እንደምትርቀኝ ለምን ደሞ አታምነኝ አታምነኝ ደክሞኛል ማረፍ አለብኝ